የናሂንና የውብዬን ትዳር እየበጠበጠች እች የምትገኘው ግለሰብ እንግዲህ ቲጂ የምትባለው ሴት ማለት ነው። ናሂ አንገት ላይ እንግዲህ የአንገት ሐብል አስራ ይኸው ናሂም እንግዲህ ቲጂን ሙጭኝ ብሎ ከሷ አልላቀቅም ብሏን ማለት ነው። እንግዲህ ውብዬን ሕይወቴን አትበጥብጪ አላቅሽም እያላት ነው ማለት ነው እንግዲህ እንግዲህ ውብዬ ከነፍሰ ጥሯ ጀምሮ እንግዲህ አሁን ወልዳ ተኝታም እስካሁን ድረስ እንግዲህ ነገሩ አልተቋጭም፣ አልተፈታም ማለት ነው፣ እንደቀጠለ ነው ማለት ነው። ይህ ናህም እናት እንግዲህ ውብዬንም ለማየት ነገሩንም ለማስተካከል፣ ለመፍታት ብለው መጥተው ነበረ። እሳቸውም እንግዲህ ሳይሳካላቸው ሳያስተካክሉ ተናደው ጥለው ሄደዋል። ማለት ነው እንግዲህ እንግዲህ ይው የሙቤም እናት እንግዲህ ቤታቸውን ትተው መተው ለማስተካከል እየሞከሩ ነበረ። ውብዬም እንግዲህ ለመጨረሻ ጊዜ እድል ሰጠዋለሁኝ፣ ያን የማደርገው የልጆቼ አባት ስለሆነ ነው። አይ የሚል ከሆነ ግን ካሁን በኋላ እኔ ፍች ነው የምፈልገው፣ ራሴን እየጎዳው መኖር አልፈልግም ብላለች ማለት ነው እንግዲህ። እና ይሄም ቤት ውስጥ እየዋለ እያደር አይደለም ከቲጂ ጋነ ያለው ማለት ነው እንግዲህ። ከዚህ በፊትም ውብዬ ከመውለዷ በፊት በፖሊስ አሲዛቸው ታስረው ነበረ እንግዲህ። ውብዬም ይቅርታ አድርጋለት አስፈትተው ነበረ። አሁን ተስተካክሎ ወደ ቤቱም ሊመለስ አልቻለም። በዛው እንደቀጠለ ነው ማለት ነው። እና ይሄ የአንገት ሐብል እንግዲህ ያው ይቺ ቲጂ የምትባል ሴት ማለት ነው መተት አሰርታበታለች ማለት ነው። መተት አሰርታበታለች እንጂ ወዱ አይደለም እንደዚህ እየሆነ ያለው ማለት ነው። ሐብሉን አስወልቀውት ወደ ራሱ ተመልሶ ውብዬ በድልሽ አለው ይቅርታ አድርግልኝ፣ ካሁን በኋላ ክስሽ ያለው ድጋሚ ይሄን ነገር አላደርግም ምናምን ብሎ ከእናቱ ፊት ማለት ነው እያላት ሳለ ቲጂ ተብዬዋ መታ። እሺ እናንተ እዚህ የኔ እህት እዛ ጋ ታስራ ታግታ እየተሰቃየች እናንተ እዚህ ትታረቁልኝ ያላችሁ አይደለ? መቼም ቢሆን ደግሞ አትታረቁ ምናምን እያለች ከዛ በቃ እሺ የሰጠውህን ስጦታ ብቻ ተቀበለኝ አለችው ማለት ነው። ከዛ እሱም ታዳ እሺ ሊቀበልሽ ከህይወቴ ትወጫለሽ፣ በቃ ተይኝ እያላት ከዛ እሺ ብላ አንገቷ ላይ አንገቱ ላይ ያደረገችለት ማለት ነው። አንገቱ ላይ ካደረገችለት በኋላ መልሶ በቃ ወደሷ ሄደ ማለት ነው እና አሁንም እሷ ጋር ነው ያለው። እንግዲህ ውብዬም ታዳ ለአንዴና ለመጨረሻ ጠርታ ውብዬ እንትናን ሙቤንና የሙቤን እናት ጠርታ ለነሱ ስት ነግራቸው ነበረ። አሁን ለመጨረሻ ጊዜ እድል እሰጠዋለሁ፣ ይህን እድል ተጠቅሞ ወደ ቤቱ ካልተመለሰ እኔ ወደ ፍች ነው መሄደው። ከአሁን በኋላ ራሴን መጉዳት የለብኝም ብላ እንግዲህ ጠርተውት ናሄ ደግሞ ብቻውን አልመጣም እሷን አስከትሎ ነበር እንግዲህ የመጣው ማለት ነው። ለምንድነው ድነው ብቻን የጠራን ለምን እሷን አስከትለ መጣህ ብሎ ሲሉት እሷን ትቼ የትም አልሄድም። እሷን እንድትናገሩብኝ አልፈልግም። አትናገሯት። በቃ ምንድነው የምትፈልጊው ከህይወቴ ውጭ፣ በቃ ተይኝ፣ በቃ አልፈልግሽም ነበር እያላት የነበረው ሙቢዬን ማለት ነው። እናም ሙቢም እንግዲህ ለምን መጣሽ? ቆይ እነሱ ችግሩን ተነጋግረው ይፍቱ። አንቺ ለምን መጣሽ? ለምንድን ነው በቃ ውጪ፣ ወደ ውጪ፣ ውጭ እነሱ ተነጋግረው ነገሩን ይፍቱ በቃ ውጪ እያላት ይዟት እየታገለ ለማስወጣት ወደ ውጪ ማለት ነው እየታገላት ባለበት ሰዓት እንግዲህ የሆነ እጅ ላይ የሚታሰር የወርቅ ሰንሰለት ነገር ነው እጁ ላይ አሰረችበት ማለት ነው እንግዲህ ሙቤ ላይ ማለት ነው። ሙቤም እንግዲህ ወዳው ተቀየረ ማለት ነው። ወደ እሷ ሄደ ማለት ነው። እና ይቺ ልጅ በጣም መጥፎ ሴት ነች ማለት ነው። መተት አድርጋ ነው በመተት ነው እንደዚህ እያደረገቻቸው ያለችው ማለት ነው። አጃይብ እኮ ነው። አሰላሙ አሌይኩም ወራህመቱላ ወበረከቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾቼ ቢሰቦቼ እንዴት ናችሁ? ዳና ናችሁ ወይ እኔ ደህና ነኝ አልሐምዱሊላህ። እናንተን እናንተም በያላችሁበት ሰላማችሁ ብዝዝ ተረፍረፍ ይበል። ሀገራችን ኢትዮጵያንም አላ ሰላም ያድርግልን እያልኩኝ ማለት ነው። ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ላይክና ሰብስክራይብ እያደረጋችሁ ቤተሰቡኑ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱ ይላችኋለሁ። ነባር ቤተሰቦችም ቪዲዮን ሲጀምሩ ላይክ ሼር እያደረጋችሁ አብሮነታችሁ አይሌ ማለት ነው ስለምታበረታቱኝም ከልብ አመሰግናለሁኝ። ክበሩልኝ እና ዛሬ እንግዲህ ይዤላቸው የመጣሁት ውብዬንና ና ናሂን ነው ማለት ነው። ናሂን ና ውብዬ እንግዲህ ያው ይቺ ቲጂ የምትባል ግለሰብ እንግዲህ በመሀላቸው ገብታ ትዳራቸውን እየበጠበጠች ትገኛለች ማለት ነው። እንግዲህ አራሲቱ አርፋ በምትታረስበት ጊዜ እንግዲህ አሁንም እንግዲህ እየተናደደች እየተበሳጨች እያለቀሰች ትገኛለች ማለት ነው። እኔ የምር በጣም ነው እያሳዘነች ማለት ነው። እንግዲህ ነብሰ ጡር ሆና እንደዛ ስትሆን ነበረ እንደዛ እነሱ እንደዛ ሲሆኑ ስታለቅስ ምን ስትል ስትናደድ ነበረ። አሁንም ደግሞ ወልዳ ተኝታ ሰላማን አላገኘችም ማለት ነው። የምር እኔ እኔ እንጃ በዚህን ሰዓት አራስ ሚስቱን ማረስ ልጆቹን መንከባከብ እንጂ ያለበት እንደዚህ መሆን የለበትም፣ ግን ወዶ አይደለም ይሄ ናሂ ማለት ነው። እንደዚህ እየሆነ ያለው ልጅቷ እዚህ የአንገቷ ሀብሉ ላይ መተት አሰርታበታለች። ሙቤንም እጁ ላይ ያስራበት አሁን ወደ እሷ ተቀይሯል። ተዋት በቃ ምን አደረገቻችሁ ነበር እያለ የነበረው ሙቤን ማለት ነው እንግዲህ እና በጣም ከባድ ነው የምር። እያንዳንዳቸው አሁንም ይችሊ በዚህ ከቀጠለች፣ ዝም ካሏት ማለት ነው እያንዳንዳቸው ታደነዝዛቸዋል። እራሳቸውን እንዲያውቁ ነው የምታደርጋቸው ማለት ነው እና ለምን እኔ አላቅም። ለምንድን ነው ይችሊ በህግ የማይጠይቋት? ለምን አያሳስሯትም? ለምን እንደዚህ እያደረገች እንደሆነ ለምን እንትን አይሉም? እኔ እየገረመኝ ያለው ነገር ማለት ነው። አንዳንዶች ደግሞ ድራማ ነው ምናምን ትላላችሁ። እረ እኔ ግራ አታጋቡን፣ ዶላላ ብላችሁ ግራ አታጋቡን። የምሬን ነው። ይሄ እንዴት ነው ድራማ ሊሆን የሚችለው? እንዴ ውብዬ እኮ ነብሰ ጥሩና ለራሱ ስንት ነገር ነው ያሳለፈችው። እንዴ እንደዛ እያለቀሰች፣ እንደዛ እየተብሳጭች፣ እንደዛ እየሆነች አሁንም ወልዳ ደግሞ ይሄው እንደገና ደግሞ የናሂናት ውብዬንም አለው ነገሩን ምፈታለሁ ብለው መጥተው ተናዶ ተበሳይቶ ነው ነገሩን ሳያስተካክሉ ጥለው የሄዱት ማለት ነው። እንደውም ልጅቱን ማታለው ሁሉ ብለው አንቺ ሌላ ለምንድነው ይሄን ሁሉ እንደ እየ እያደረግሽ ያለሽው ምናምን ብለው ተናደው ያስወለቁትን ሀብሉን እንደገና መልሳ፣ በቃ ታረቅ ችግር የለውም የሰጠውህን ስጦታ ግን ተቀበለኝ ስትለው፣ በቃ እሺ፣ ከህይወቴ ግን ትወጫለሽ፣ እሱን እቀበልሻለሁ፣ እሺ አላትና አንገቱ ላይ አሰረችለት። ልክ አንገቱ ላይ እንዳሰረችለት እናቱ ፊት ነው የሳማት። ግንባሯን ግንባሯን ነው የሳማት እናቱ ፊት ማለት ነው። እናቱ ፊት፣ ውብዬ ፊት፣ ሁሉም ቁጭ ባለበት ማለት ነው። አስባችሁታል? ታዲያ ይህ ወዱ ነው እንዴ? ወዱ አይደለም። ይች ልጅ የሆነ ነገር አላት አድርጋለች። ሀብሉ ላይ የሆነ ነገር አድርጋበታለች። አሁንም የናሄ አልበቃት ብሎ ሙቤ ላይ ያድርጋበታለች ማለት ነው። ለምን ሙቤ አሁንም ከውብዬ ጎን ሆኖ እንትን እያለ ነው ያለው? እንግዲህ መጀመሪያ ናሂን እና ቲጂን ያስተዋወቃቸው ሙቤ ስለሆነ ይሄ ነገር መነሻው በሙቤ ነው ማለት። ሙቤ ይሄ ነገር ይመጣል ብሎ አስቦ ፈልጎ አይደለም ያደረገው ልጅቱ መጀመሪያ ላይ እና ይህን እንደምትወደውና እንደምታደንቀው ልትነግረው እንደምትፈልግ እና ደግሞ ስጦታ ልትሰጠው እንደምትፈልግ ነበረ ለሙቤ ነግረው ሙቤም ደግሞ እሺ ብሎ ያገናኛት ማለት ነው። ከዛ ስጦታው ስልክና የአንገት ሀብል ነበረ ማለት ነው። ስልኩን ሰጠችው። ከዛ ደግሞ የአንገት ሀብሉን አይንን አጨፍናለችው፣ አይንን አጨፈነ አንገቱ ላይ ያደረገችለት። ከዛ ሳመችው ማለት ነው። እንዴ ሳምሹ እኮ ምን እየሆንሽ ነው እንዴ? ምንድን ነው አላማሽ? ምንድን ነው ፍላጎትሽ? ለምን እንደዚህ የምታደርግ? ዝም አልካት እኮ ስትስምህ ነበረ ሲለው የነበረ በሰዓቱ ሙቤ ማለት ነው። ሲለው በቃ ተዋት ምን አደረገች፣ በስሜት አዳመን ችግር አለው እያለ ከዛ ወደው ተቀየረ ማለት ነው። ናሂ ከዛን ጊዜ ጀምሮ እንግዲህ ከቲጂ ጋ ነው ማለት ነው። ከቲጂ ጋ ነው ማለት ነው። እንግዲህ ናሄ ከዛን ጊዜ ጀምሮ ማለት ነው። እና መነሻው ሙቤ ነው ተብሎ ስለሚታስብ ምክንያቱም ያገናኛቸው ሙቤ ስለሆነ የሙቢ ምናት አሁን መንሴው በሙቤ የመጣ ነገር ስለሆነ ይህን ነገር ማስተካከል አለብኝ። ሳላስተካከል ተመልሼ ወደ ቤት አልሄድም፣ ወደ ቤቴ አልሄድም። እና ይሄን ፍች ምናምን የምትዩ ነገር ታይ፣ እስቲ ወዶ አይደለም እንደዚህ እየሆነ ያለው። በቃ ወደ ጸበል ምናምን ሰዱትና ወደ ራሱ እንዲመለስ አድርጉ። እንደዚህ እየሆነ ያለው ወዶ አይደለም እያለች እያሉ ነበር እንግዲህ የሙቤ እናት ለውብዬ ሲሏት የነበረው ማለት ነው። እና በእርግጥ ወዶ አይደለም እንደዚህ እየሆነ ያለው ማለት ነው። አሁን ደግሞ የናሂ ሲገርመን ደግሞ ሙቤንም ቀየረችው። እጁ ላይ አስራ ወደ እሷ እንትን እንዲላደረገችው ማለት ነው። ነገ ከነገ ወዳ ደግሞ ይቀጥላል እያለ ማለት ነው። ይሄ ነገር ከዚህ ጋር ካላቆመ ማለት ነው ይችን ልጅ በህግ ካላ ስያዟት ማለት ነው። እና የምር እኔ በጣም ነው የገረመ ግን ማለት ነው ይህ ሰውን ትዳር ለመበጥበጥ የሰውን ትዳር ለማፍረስ እንደዚህ መሆን! እረ ብስሚላ የምር በጣም ነው የሚገርመው። እኔ ውብዬ በጣም ነው ያሳዘነች። በጣም ማለት ነው እንደዛ ነፍሰ ጥሩና እንደዛ ስትሰቃይ እንደዛ ስትሆን ስትናደድ፣ ምን ስትል አሁን ደግሞ ወልዳ በሰላም መታረስ ሲገባት እሷ ግን አሁን እየተናደደች ነው እና ይሄ ወደ ቤቱ አልተመለሰም። ያለውን ችግር ከባለቤቱ ጋር ተነጋግሮ ፈቶ እቤት እየኖረ አይደለም ማለት ነው። ጭራሽ ጭራሽ ምን ይላታል፣ ሕይወቴ ናት፣ አትበጥብጪ፣ በቃ ከሕይወቴ ውጪ አልፈልግሽም? የምን ትዳር ነው አላቅም ነው እያላት ያለው ማለት ነው እና እኔ በናሄም መፍረድ አይቻልም። ማለት ልጅቱ የሆነ ነገር አድርጋለች። የምትፈልገው እሷ በቃ ትዳራቸውን ለመበጥበጥ ትዳራቸውን ለማፍረስ ነው። መጥፎ ጓደኛ ደግሞ አይጣልባችሁ። የምር አንድ ምኪ የሚባል ጓደኛ ያለው መሰል ናሄና በባለፈውም እንዴት ሚኪ እንደዚህ ታደርጋለ? እንዴት በህይወቴ እንደዚህ እንትን ትላለ? እያለ ሲሎ ነበረ ማለት ነው። እና ይህን ነገር እንግዲህ እንደዚህ እንዲሆን እያደርጋለው ሚኪ የሚባለው የናሄ ጓደኛ ነው ማለት ነው። የእሱ እጅ አለበት እዚህ ነገር ውስጥ ማለት ነው እንግዲህ እና እኔ የምር ጓደኛ ለጓደኛ ጥሩ ሰው ሲሆን ነው እንጂ በዚህ ልክ የጓደኛውን ትዳር ለማፍረስ እንደዚህ ከላይ ከታች ማለት የምር በጣም ያስጠላል፣ በጣም ይደብራል። የምር ነው ሰው እስከሆነ ድረስ ለሰው ልጅ ቀና ማሰብ አለብን፣ ጥሩ ማሰብ አለብን። ለምንድን ነው ምቀኛ የምንሆነው? ለምንድን ነው የሰውን ሕይወት ለመበጥበጥ እንደዚህ የሚኮ ነው እንዲህ ይኮን ነውር እኮ ነው እንዲህ የሰው ትዳር ትዳር ማለት እኮ ህይወት ነው አይደል እንዴ ትዳር ቀልድ አይደለም በሰው ትዳር እየገባችሁ የሰውን ትዳር እንደዚህ የምትበጠብጡ የሰውን ህይወት የምትበጠብጡ እውነት ፈጣሪ ልቦን አይስጣችሁ አላህ ልቦን አይስጣችሁ ማለት ነው እናንተ ነግበኔ አትሉም እንዴ ነገ ጧት እናንተም ትዳር ይዛችሁ ትዳር ትዳር ላይ ሆናችሁ የሚገጥማችሁን አታውቁም ስብሀን አላህ በዚህ ልክ ለምንድን ነው ለሰው ልጅ ክፉ የምትሆኑት? ለምንድን ነው ለሰው ልጅ ቀና ማታስቡት ለምንድን ነው ለሰው ልጅ ጥሩ ነገር ማታደርጉት እናንተ አሁን የውብዬንና የናሄን ትዳር በጥብጣችሁ ምንድን ምንድነው የምታገኙት ጥቅም አሁን እቺ ቲጂ ምትባል የምር እኔ በጣም ነው ያቀጠለች በጣም ነው ያነደደች በጣም ማለት ነው እንዴ እንዴት ነው ከባለ ትዳር ለዛውም የሁለት ልጆች አባት የሆነን ሰው እንደዚህ ማድረግ ምን ይሉታል እንዶ? ምን ይሉታል እስኪ እንዶ ፍረዱ። የምር ኧረ የምር ነው ምላቸው። በጣም እንጃ በጣም ያሳፍራል፣ በጣም ያስጠላል። እና ውድ ተመልካቾች እንግዲህ ሙቤ ላይ የማስራበት እንግዲህ ሙቤም ወደ እሷ ተቀይሯል ማለት ነው። ይሄ ነገር ከወዲሁ እንትን ካላሉት መፍትሄ ካላበጁለት ይችል ልጅ በህግ ካልጠየቁ የምሬ ነው ይቀጥላል። የቤቱን ሰው ታደነዝዛቸዋለች። ይችል መተታምናት በጣም ብቻ አላቅም የምር ምን እንደምል ለማንኛውም፣ ውዴ ተመልካቾቼ ዛሬ ቪዲዮ ይህን ይመስላል። ላይክ ሰብስክራይብ ያደርጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው። ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ አብሮነታችሁ አይ ይልይ ማለት ነው። በቀጣይ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።